ሰላም የልዬ ፋሚሊዎች እንዴት ናችሁ? እንዴት አመሻችሁ? ይሄ ቪዲዮ አይቼ ነው ያው እንግዲህ የልዬ ፋሚሊዎች የሷ ፋሚሊ ይመለከታችኋል ብዬ ያስባለሁ፣ ቢያንስ ታያላችሁ ብዬ ነውና፣ የናይ ነገር እንደኔ ግራ የተጋባ ሰው አለ? የምር የናይ ነገር ግራ ያጋባኝ ነው። ይሄ ነገር ድራማ ነው እንዳልል እስከዚህ ደረጃ እንዴት ይሄዳሉ? እውነት ነው እንዳልል እንዴት ካሜራ ደቅ ነው እንደዚህ ይሆናሉ። እኔ እኮ በቃ ግራ ነው የተጋቡ ያሉት፣ በእነዚህ ልጆች ማለት ነው። እችኛውም አርግዛ ነው የመጣችው። ይሄ ግልጽ ነው። አርግዛ ነው የመጣችው። ሚገርም ነው። ሚገርም ነው። ዩቲዩበሮች አሳበዱ። እኳዝ ያለኑን በአንድ ላይ ሁሉም ማለት ነው በአንድ ላይ ተሰብስቦ ተመካክሮ ነው እንዳለ እየሰሩ ያሉት፣ ሁሉም ማለት ነው። የምር ትችላላችሁ፣ የምር ትችላላችሁ። አንዷ በመተት ትይዛለች፣ አንዷ ደግሞ ሂዳ ተመልሳ እርግዛ ትመጣለች። እሬ ይደብራል፣ እሬ ይደብራል፣ እሬ ያስጠላል። የምር በቃ ቪዲዮ ራሱ እኛን ራሱ በከሉን እኮ እኛም በከሉን። በቃ አይናችን ራሱ ጥሩ ነገር እንዳያያ አንደበታችን ጥሩ ነገር እንዳያወራ፣ እኛን ራሱ በቃ እንግዲህ አለም ማየት አንችል ቆይናይ። ምን እየሰራህ ነው? ምን እያደረግ ነው? ይችን የመሰለች ማር የሆነች ሚስትህን ምን የመሰለ ቆንጆ ወንድ ልጅ ወልዳ የሰጠችህን እንደገና ደግሞ ሴት ደግማ የሰጠችህን ሚስትህን እንዴት ይሄን ያህል አስከፈተሃት? በሁለት ሴት መሀል መጫወቻ ትሆናለህ? ለምን ለምን ጥቅም ብለህ ነው? ከሚስት ጋር ራሱ ሰርተህ የምታመጣው ቢዩ ነው የምታመጣው ብር ነው ምንድን ነው ቆይ ልዩነቱ ምኑ ጋር ነው ልዩነቱ እንደ ኦፊስ ስራ ነው አለው። የትኛው በአምስት መቶ በመቶ ቢሆንም ታይልህ ነው። ይህን ያህል እንደዚህ ሰከጥከው። ማቲ ናይምር ናይኩ በጣም ምርጥ ልጅ ነበረ። ካወቃችሁት በጣም ምርጥ ማለት ነው፣ አስተሳሰቡ፣ አነጋገሩ። እንግዲህ የሄሉ ቤተሰቦች በጣም ምርጥ ማር የስማርት ይሆኑ ናቸው። ግን አዲስ አበባ ገብቶ ሁሉም በቃ ሁሉም ሰገጡብን! ሁሉም ተጨማለቁብን ግን ሴቶች ግን ነው የመጡ ያሉት ሴቶች ማለት ነው እቺ ማርግዛ ነው የመጣችው ልክ እንደ ነፍሰ ጡር ሆና መጣች ከመኪና ከመኪና ስትወረድ ወይ ጉድ ወይ ጉድ ወይ ጉድ አስረግዛት ነው እንዴ እሷን እሸኛት እች ንሳ ሶስተኛ ስደግመ ነው ረናይ ንቃ ረናይ ንቃ እንዴ ሙቤ ደግሞ አንተ ምርጥ ልጅ ጥሩ አስተሳሰብ ያለ ልጅ አንተም ተቀየርክ አስነግታ ነው አሉ እና ከእጅ አይወጣ ነው እንዴ ያሰረችልክ ብር ከእጅ ራስ መውጣት አስችልም ናይም ደግሞ አንገት ላይ ያለው ብር ተባለ እሱ ከአንገት ላይ ብር አይወጣም እንዴ በቃ ድራማ ግን ደስ በሚል ድራማ ብሰሩ ይሻላል። ትዳራችሁን በማይነካ ግብራችሁን በማይነካ ብሰሩ ጥሩ ነው። በትዳራችሁ ላይ መቀለድ፣ በልጆቻችሁ ላይ መቀለድ፣ በራሳችሁ ላይ መቀለድ ለምንድን ነው ግን? እንደው ደና ደና ነገር ስንት ነገር እያለ? በትዳር ሴት መቀያየር፣ ሴት በመደረብ ምናምን ብሰሩት ለምን እነሱ እንደዚህ የመዳም ቀሞች እሱን ነው የሚወዱት አላችሁኩ። እናታችሁ ነው። እኛም አይተን ተናደንም ተበሳስተንም ኮመንት እንሰጣለን። እና በኮመንት እናንተም እየመጣችሁ ተዘጋብራላችሁ በቪዲዮ። አሁን እናት ያስረግዛ እንግዲህ ቻለው ቻለው ቻለው ቻለው እንዴ

በምን በምን ኬት ተገናኝተን ነው ከነዚህ ጋር የተደበላለቀው፣ ሞቤ ማለት ነው። እኔ እኮ የሞቤ አጋባብ ነው የገረመኝ። ያለው ኬት ኬት፣ ወዴት ወዴት መቶ ከነዚህ ጋር እንደተደበላለቀ። ባለፈው እንግዲህ አይታችኋል፣ ሞቤ ላይ ስታሰር ማለት ነው። ከዛም በአንድ የተቀየረ እንግዲህ እሱ ቪዲዮ ላይ አይታችሁታል። ቢያንስ አታወጣውም? አወጥተህ ወደ ራስህ አትመለስም? ሆን ብላችሁ ወይስ የሚያወጣ ቤተሰብ የለም? ያው ድራማ ነው የምትሰሩብን። ግን እኛም ያው ዝም ብለን እናወራለን እንጂ ድራማ ነው። ግን በጣም ነው የሚያስጠላው። ክብራችሁን እንደዚህ ዝቃት አድርጉ። ክብራችሁን እንደዚህ አትጣሉ እንዴ! ምንድን ነው ቆይ? እንደዚህ መሰገጥ? ቆይ አንተና ሀይል ልጅ አለህ አይደለ እንዴ? ሚስት አለች፣ ስማርት የሆነች ሚስት ቆይ ምን ሆነ? ናይ ወደ ራስ ተመለስ። ያ ወንዳውነት ወንዳውነት፣ ስራህን፣ ቤትህን፣ አክባሪነት፣ ተወዳጅነትን እኮ አጣክ፣ የምር አጣክ። አሁን በቃ እስቲ ቴክታክ ላይ ልክ ሲገባ ስድስት ስራ ስድስት ስድስት ስራ ስድስት ስድስት ስዳ ስድስት ያ ናዬ ብሎ የሚያመሰገነው ህዝብ እንዳለ ተገልጦ ስድብ ስድብ ስድብ ስድብ ቲክታክ ላይ ሲገባ ሁሉም መሳቂያ ሆነ። በቃ ስራና ህይወትን አንድ ላይ አገናኝተ ማለት ነው። ለምንድን ነው ግን እናንተ ስራና ህይወታችሁን ቤታችሁን አንድ ላይ የምታገናኙት? ለምን ቤታችሁ እንዳለ ከዛ ስራ እንዳለ ለምን አታደርጉም? ለምንድን ኖሯችሁና ቪዲዮ ቀረጫችሁን አንድ ላይ አድርጋችሁ እንደዚህ የምትዋረዱት? እንዴ ስሩ አትስሩ አይደለም ስሩ ካልሰራችሁ ከየት ይመጣል ግን ትዳራችሁን በማይነካ መልኩ ብሰሩ አሪፍ ነው እና በጣም ነው ተሳዝኑት በጣም ትገርማላችሁ የምር በጣም ናይ ፈጣሪ ወደ ቀልብ ይመልስ ከቻልክ ጸበል ገብተህ ተጠመቅ ያንተ ነገር በቃ ቢያንስ ትስተካከላለ ትስተካከላለ ሲባል አንተ እየባሰብህ እየባሰብ ከአንዷ ሸሸው ስትል አንዷ ከአንዷ ሸሸው ስትል አንዷ ብቻ ፈጣሪ ወደ ቀድሞ ማንነት ይመልስ። የምር ቤተሰቦችህም ተው። አንተም ጨለልክ እና በጣም ነው የሚያስጠላው። የምር ደህና ሰው የምንላቸው የምናገብራቸው ቦታ የምንሰጣቸው ሰዎች በሙሉ ያው ዝቅ እያሉ ነው ያሉት። የምር በቃ የሆነ ትዳራቸውን ምሳሌ የምናረጋቸው ወንዶች ተመልሶ እየሰገጡ ነው ያሉት። ሚስቱን አስወልዶ ሚስቱን አስረግዞ ቤት አስቀምጦ ልጆችን በቪዲዮ እያወጣ እንደዚህ፣ ረ በጣም ነው የሚሰገጥጠው። እና ውዶች ይህ ቪዲዮ አይቼ እንደ ትንሽ ሀሳቢ ለመግለጽ ብዬ ከመሸ በኋላ ቦይ ሰራውባችሁ በነ ሄሎ እዛ ብስጭ ብዬ ነበረ። ተረጋግቼ የራሱ ቅድም ቦይ ሳልሰራውም ነበረ። እንግዲው እና ነጊ በደም እመለስበታለሁ። ስለ ሄሉ ና ያብሉድ በደም ነጊ እመለስበት አለሁ ተናደሩልኝ። ወዳችኋለሁ ባይማሮቼ እና ደግሞ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ይሻላል ባረታቱኝ። ባይ።